አን ሰህል ብን ሰዕድን ረዲየላሁ አንሁ ቃለ ረሱሉላሂ ሰላላሁ አለይሂ ወሰለም፣ ረሱላችን እንዲህ አሉ። አታኒ ጅብሪሉ ፈቃለ፣ ጅብሪል መጣ ወደኔ እንዲህ አለኝ። ያ ሙሐመዱ፣ አንተ ሙሐመድ ሆይ ኢሽ ማ ሽእተ ፈኢነከ መይቱን፣ የፈለከውን ያክል ጊዜ ቆይ፣ አንተ ሟችነህና ምንም ያክል በዱንያ ላይ ጊዜህ ቢረዝም ምንም ያክል እድሜህ ቢገፋ፣ ነገር ግን ሞት የሚባለ የሆነው

የሰራችሁት የሚሞላላችሁ፣ መልካም የሰራ መልካም የሚሞላለት፣ መጥፎ የሰራውን በመጥፎ የሚመነዳበት ነገ ያው መልቂያማ ነው። የዚያን ሰዓት ፈመንዙህ ዚሃ አን ናር ከእሳት የተራቀ የሆነ አካል አላህ ከእሳት ያራቀው የሆነ አካል በመልካም ስራው ምክንያት ማለት ነው። ይሄ ሰው ፈመንዙህ ዚሃ አን ናር ወኡድኺ ለልጀነህ ጀነት የሚገባ የሆነ አካል አላህ ተባረከ ወተዓላ ጀነት ያስገባው የሆነ አካል ፈቀድ ፋዝ፣ በርግጥም ትልቁን ምኞቱን አገኘ፣ ደስታውን ተገጠመ ትልቅ የሆነ ደስታን የሚጎናጸፋል። ወመልሀያቱ ዱንያ ኢላ መታዑል ጉሩር እች ዱኒያኮ እች ዱንያኮ የሽወዳ የሽንገላ መሳሪያ እንጂ ሌላ አይደለችም። እች መጠቃቀሚያ ዱንያ እንደም የምንመለከታት የምትሸውደነች ያዝናት ስንል እየለቀቅናት ለቀቅናት ስንል እየያዝናት እሷን ስንከተላት የምትያዝ ትመስለናለች። ነገር ግን እቺ ዱንያ አትያዝም፣ በጣም ትሸውደናለች። እሷ እቺ ዱንያ ጅራቷን ታሳየናለች። ጅራቷን ይዘን እንከተላታለን፣ እንከተላታለንም እንከተላታለንም። ነገር ግን እሷ የምትወስደን እሷ የምትወስደን ወደ ሞታችን ቀን ነው። ያ ሞት ሲመጣ ድንገት ትልቁ ገደል ውስጥን ተወርውረን የዚያን ሰዓት ሁሉ ነገር ድንብርብር ይለናል። ለሷ ብዬ ነው እንደ ጠፋሁት እንላለን። እቺ ዱንያ መጥፎ ነች። ዒሽ ማ ሺእተ ፈኢንነከ መይት፣ አለ ጅብሪልም ዓለይሂ ሰላም። የፈለግከውን ያክል ኑር አንተ ሙሐመድ ሆይ አንተ እኮ ሟች ነህ አሉት። ከሞት የሚያመልጥ የለም ማለት ነው። ኩሉ ነፍሲን ያለው ጌታችን፣ ማንኛውም ነፍስን ያለው አላህ ተባረከ ወተዓላ መጨረሻችን ያሳምርልን ከዚያን ጅብሪል ምን አሉ ወአህቢብ መን ሽእተ ፈኢነከ ሙፋሪቁህ የፈለግከውን ውደድ አንተኮ እሱን ትለያየዋለህ አሉ ያ አላህ የፈለግነ ሰዎች ብንወዳቸው የፈለግነ ያክል ሰዎችን ብናቀርባቸው ምንም ያክል ለነሱ ስሜታችን እጅጉን የገዘፈ ቢሆን ነገር ግን እነሱ ጋር መለያየታችን የማይቀር የሆነ ጉዳይ ነው ያ አላህ ይሄ ደግሞ አያሳስብም ምናልባት መለያየት ያለ ነው ምናልባት እቺ ዱኒያ የመገናኛ ሳትሆን የመለያያ ምድር ነች። የምንወዳቸው ጋር አብረን የማንኖርበት የምናፈቅራቸውን የማናገኝበት ብናገኛቸውም የፈለግነውን ያክል አብረን ልንቆይባት የማንችላት እች ጎዶሎ ምድር ነች። ነገር ግን ነገ የውም አልቅያማ የምንወዳቸው ጓደኞች ጋር እንሆናለን ወይስ አንሆንም የሚለው ግን እጅጉን አሳሳቢ ነው። ጌታችን ተባረከ ወተዓላ እንዲህ ይላል፣ አልአኺላኡ የውመኢዝን በዕዱሁም ሊበዕዲን አደው ኢላ ልሙተቂን ይላል። የዚያን ሰዓት የውም አልቅያ ቂያማህ ማለት ነው። እዚህ ዱንያ ላይ ወንድማማች የነበሩ ሰዎች እዚህ ዱንያ ላይ እኮ ጓደኛ የሆኑ ሰዎች እጅግ ቅርብ ጓደኛ የሚባሉት የዚያን ሰዓት ከፊላቸው ለከፊሉ፣ አንዱ ለአንዱ ጠላት ይሆናሉ። ያ አላህ እዚህ ዱንያ ላይ ነፍስ ነፍሴን እሰጥሃለሁ እንዳልተባባሉ እዚህ ዱንያ ላይ ያለውን ነገር ሁሉ እንዳላካፈለው ለሱ ብሎ እንዳልኖረ ሁሉ ነገር ግን ቅያማ ቀን እርስ በርስ ጠላት ይሆናሉ። እርስ በርስ ይወቃቀሳሉ። እነማን ናቸው? እዚህ ዱንያ ላይ እዚ ዱንያ ላይ በጣም የተዋደዱ ሰዎች ናቸው፣ ጓደኛ የሆኑ ሰዎች ናቸው። ኢለል ሙተቂን እነኛ አላህን የሚፈሩት ሲቀሩ። እነሱሳ እነሱማ ወንድማማችነት የመሰረቱ በዲን ላይ ነው። እነሱማ ጓደኛን የመሰረቱ በጥቅም ላይ ሳይሆን በዲን ላይ ነው። በዲን ላይ ጓደኝነቱን ያደረገ ሰው ንግየው መልቂያማ አላህ ተባረከ ወተዓላ በፍጹም እርስ በርሳቸው እንዲወቃቀሱ አያደርጋቸውም። እንደውም ጀነት ላይ አልጋ ላይ አጎበር ካለበት ከሆነ አልጋ ላይ ተኝተው እርስ በርስ እንዲመለከቱ እርስ በርስ ያለፉ ያሳለፉት ዱንያን እንዲያስታውሱ እንዲጫወቱ ነው የሚያደርጋቸው። እነማን ነው? እነኛ ለአላህ ብለው ውዴታን ለአላህ ተባረከ ወተዓላ ብለው ፍቅርን በመካከላቸው ያደረጉ ማለት ነው። ለአላህ ብለው ወንድማማችነትን፣ ለአላህ ብለው ጓደኝነትን የመሰረቱ። ዛሬ ግን እንደምንመለከተው፣ እንደምታውቁት በጣም በሚያሳዝን መልኩ ሰውየው ሰውየውን ይወደዋል። ለምንድን ነው? የሆነ ጥቅም ስላደረገ ነው። አንዷ እህቷን፣ ሌላኛው ወንድሟን ትወደዋለች። ለምን? ጥቅም ስላደረገችላት የሆነ ነገር ስለሰጠቻት። እሷ እኮ የእሷ ነገር እኮ ትላለች። ለምን? ዱንያዊ የሆነ ጥቅም ስለሰጠቻት ማለት ነው። እሱ እኮ ለኔ ብዙ መስዋዕትነት ከፍሎልኛል። እንደሱ ጓደኛ የለም ይላል ምን ስላደረገለት ነው የዱንያ ጥቅም ስለሰጠው ነው እንጂ በዲን እንጂ በሱና እንጂ በኢስላምማ በዛሬ ጊዜ ውዴታ የታለና ሀቂቃ እከሌን እወደዋለሁ ለዲኑ ብዬ የሚል እኮ ጠፍቷል። በአሁኑ ጊዜ እከሌን እወደዋለሁ ለስላሙ ለእስላሙ ብዬ ኮ የሚል የለም። እከሌን እወደዋለሁ አላህን ይፈራልና የሚል እኮ የለም። ሐቂቃ ከስንት አንድ አላህ ያዘነላቸው ሲቀሩ አላህ ካዘነላቸው ያድርገን። ስለዚህ አንተ ምንም ያክል ማንኛውንም ሰው ብትወድ ትለያየዋለህ። ዋናው ግን መለያየት ሳይሆን ነገ የውመል ቂያማ ከሱ ጋር በደስታ ትገናኘዋለህ ጀነት ትገባላችሁ ወይስ እርስ በርስ ጠላት ሆናችሁ ትወቃቀሳላችሁ የሚለው ነው። እርስ በርስ ጠላት ሆናችሁ የምትወቃቀሱት እዚህ ዱንያ ላይ ወንድም አማችነታችሁን የመሰረታችሁት ለዱንያ ጥቅም ከሆነ ነው። ነገር ግን እሳ እዚህ ወንድማማችነታችሁን የመሰረታችሁት ጓደኝነታችሁን የመሰረታችሁት ዱንያ ላይ ለዲን ብላችሁ ከሆነ የዚህን ሰዓት የዚህን ሰዓት ነገ የመልቂያማ አላሁ ተባረከ ወተዓል እርስ በርስ እንድትዋደዱ አብራችሁን ጀነት እንድትገቡ ያደርጋል። ወዕመል ማሺእተ ፈኢንነከ መጅዚዩ ቢህ አለ ጅብሪል። ቀጥሎም ሶስተኛው ምክር ሲመክር ወዕመል አንተ ሙሐመድ ሆይ ስራ ማሺእተ የፈለከውን ፈኢንነከ መጅዚዩ መጅዚዩ ቢህ አንተ ኮ በዚያ ትመነደዋለህ። አንተ ምንም ምንም ነገር ብትሰራ በዚያ ትመነደዋለህ። መልካም

መጥፎ የሆነን ብናኝን ታክል የሰራ የሆነ አካል ያን ብናኝን ታክል መጥፎ ስራ ይመለከታል። ይሄ ማለት ሰውየው ትንሽ ነገር እንኳ መጥፎ ነገር ቢሰራ ነጊያው መልካም ጌታው ተባረከ ወተዓላ በግልጽ ያሳየዋል ማለት ነው። እንደዚሁም በተቃራኒው መልካም ስራ ትንሽ ብናኝ ያክል ቢሰራም እንኳ አላህ ተባረከ ወተዓላ ያችን ብናኝ ታክሏን ነጊያው መልካም ባሪያ ያሳየዋል ማለት ነው። ስለዚህ እኛ በዚህ ምድር ላይ ስንኖር የምንሰራት ብናኝ ታክል መጥፎም ትሁን መልካም

አንድ ሰው ከሰዎች ሲብቃቃ የዚህን ሰዓት ሰዎች አከብሩታል። ከሰዎች ዘንድ ቦታ ይኖረዋል። ሰዎችን በሆነው ባልሆነ የሚጠይቅ ከሆነ ግን የዚን ሰዓት ከስ በሰዎች እይታ እሱ ያነሰና እንደዚሁም የተዋረደ ይሆናል ማለት ነው። እንደዚሁም አንድ ሰው ክብርን ከአላህ ዘንድ ሸረፍን ከፈለገ ቂያሙሁ ቢ ለይል ተነስቶ ሰነስቶ መስገድ ነው፣ ብቻውን ማንም ሳያየው ማለት ነው። ያም ያም ሰዎች ተኝተው ባሉበት ሰዓት ማለት ነው። ያአላህ አላህ ከሚሰሩበት ያድርገን። ሱሂሁል ጃሚዕ ላይ የሐዲስ ተዘግቧል። አላህ ተባረከ ወተዓላ በኢማን አጎናጽፎ የበላዮች ያድርገን። እንደዚሁም ሞትን ከሚፈሩና በሞት ከሚመከሩት ያድርገን። ሞት ከምንም በላይ መካሪ ነውና እያንዳንዳችን ለወደፊት መሄዳችን አይቀርም። ሰዎችም አጥበው ገንዘውን ወደ ቀብራችን መግባታችን አይቀርም። ሐቂቃ ትክክለኛ ቤታችን የሆነችዋ ወደ ቀብር መግባታችን አይቀርም። እኔም፣ አንቺም፣ እሱም ማንኛውም ሰው የሚቀርለት አይደለም። ይሄ ታዲያ ይሄ እንደማይቀር እርግጥ በተጨባጭ ካረጋገጥን ታዲያ ምንድነው የምንጠብቀው እኛ ወደ ል ስራ